አሰላሙ አለይኩም እንዴት ናችሁ? ለይላ ኑርሰቦ ምን ደረሰች? በጨዋ መልክ ለጠየቃችሁ እህትና ወንድሞቼ ገንዘብ አዋጣችሁ ይችን እህታችንን ንርዳ ብላችሁ አልቅሳችሁ አዝናችሁ ወርቃችሁን ላውጣችሁ የሰጣችሁት ወንድሞች፣ እንደሞች አላችሁና ለእናንተ ክብር በትክክለኛው መንገድ ለመመለስ እሞክራለሁ። ዩቲዩብም ቲክቶኩም ሲቀዘቅዝበት የሌላን ጉዳይ እንዳጀንዳ አድርጎ እየመጣ ህዝቡን የሚያስጮህ ምንም ሳይረዳ ተቆርቋሪ መስሎ ለሚመጡች ለእነሱ መልስ የለኝም፣ ከይቅርታ ጋር። ለይላ ኑርሰቦ ምን ደረሰች? ለይላ ኑርሰቦ ኦረዲ እንደምታውቁት ሳውዲ አረቢያ የነበረች የሞት ፍርድ የተፈረደባት እህታችን ነች። በነፍስ ማጥፋት ወንጀል ተከሳ የሞት ፍርድ የተፈረደባት፣ የሟች ቤተሰቦችም ሁለት ሚሊዮን የሳውዲ ሪያል ካሳ ጠየቁ። ያንን ገንዘብ እናትና አባት መክፈል ስላልቻሉ በሚዲያ እህታችን ፋሲካ ባወጣቸው መሰረት በሚዲያ ጠየቁ።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 አምባሳደር ናቸው። እንደነገሩን ወንድማችን ጠይደውለን እንደነገሩን ጉዳዩን የሪያድ ኤምባሲ ስራዬ ብሎ ይዘውታል። እንዲሁም ደግሞ ሪያድ ያሉ ኮሚቴዎችም ጉዳዩን ይዘውታል። የእኛ ገንዘብ እስከ፣ የእኛ አቅም እስከ ምን ጊዜ ድረስ ነበር? እቺታችንን የሞት ፍርዱን እስከ ማስነሳት ድረስ። ከዛ ማለፍ ብሎ ገንዘቡ እንደተከፈለ የምትወጣ ቢሆን ደስታው እጥፍ ድርብ የሚሆነው ለእኛ ነበር። ምክንያቱም ሁለት ወር ሙሉ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 በነገራችን ላይ አጋጣሚውን ተጠቅመው ቢላ ይዘው የእናንተን ውድቀት የሚጠብቁ ሊያርዷችሁ የተዘጋጁ ያሰፈሰፉ ብዙ ሰዎች በዙሪያችሁ እንዳሉ ትረዳላችሁ። እኔ ይሄንን ነገር የታዘብኩት ነገር ነው። ለውጥ አላህ ነው የሚለውጥ። ሰውን ከፍ የሚያደርገው የሚያሳድገው፣ ቁም ነገር ደረጃ የሚያደርሰው፣ የህንፃ ባለቤት የሚያደርገው፣ የመኪና ባለቤት የሚያደርገው አላህ ነው።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 ከዚህ ስራችሁን ትቆጠቡ ይገባል። አላህን ልንፈራ ይገባል። እህታችን ሌይላን አላህ በሰላም ያውጣና ደስታችን እጥፍ ደረብ ይሁን። ከዛ በተረፈ አልሐምዱሊላህ ረብ ልዓለሚን ፎቅም እየገነባሁ ነው፣ አፓርታማም በአዲስ አበባም በኮምቦልቻ ምንትን እያልኩ ነው። ትላንት ከነበርኩበት ህይወት ወጥቼ ዛሬ የተሻለ ህይወት ላይ ነው ያለሁት። ይሄ ደግሞ አላህ ቀጥሎ የእናቴ አባቴ ዱዓ ነውና አላህ ስብሐነሁ ወተዓላ እናትና አባቴን አላህ ያቆይልኝ። ነገ ጧት ከዚህ የተሻለ ከፍ እንደምል አልጠራጠርም። ሰማይና ምድርን የፈጠረ አላህ ጌታዬ የኔን ህይወት አይለውጥም የሚል ኢማን የለኝም ስለዚህ አላህ ስብሐነ ወተዓላ ብዙ አለው ብዙ ነገር ማድረግ ይችላል ለከላይ እንደሰጠ ለእኛም ስጠን ብንል ሁሉም ሰው የት በደረሰ ግን መገዝገዝ መጣል ወደኋላ መጎተት የኛ ስራ ሆኗል አላህ ይጠብቀን ሳታውቁ ለተናገራቸው አፉ ያለው ሰላ